ደህና ነኝ ያለው እና ደግሞ ዛሬ ማለት ነው፣ በዩቱብ ሸራርቅ የላችሁ ነበር ሰብስክራይብ አድርጉልኝ ቻሌንጅ ተሰቶኝ ነው ብዬ እና ሰብስክራይብ አድርጋት ሰው የለም። አንድ ሰው ኮሜንት ጽፎ ነበር እና አላህን ፍሩ አላህን ፍሩ፣ ብሩን ዝም ብላችሁ ስጧት ምናምን የሚል ኮሜንት እኔ ከቻላችሁ ሰብስክራብ ብታደርጉ ደስ ይለኛል። እሷን ያየ ሌላም ሰው ሰብስክራይብ አድርጊ አስደርጊ ሊያላ ይመጣል። ለዛ እናንተ ሰብስክራይብ ታደርጉልኝ አይጎዳችሁም፣ ለእኔ ደግሞ ብር ይሰጠኛል። ብር ይሰጠኛል። ያ ማለት አንድ ሺ ሰብስክራይብ አስገቢልኝ አስር ሺ በቀስች ና ያለችው ልጅቱ። እናንተ ተቀቀን ከሆናችሁልኝ የእኔ ተከታዮች ታርባ ሺ በላይ ናችሁ። ለዛ አንድ ሺ ማለት አንድ ስንት ፐርሰንቱ አንድ የሆነች ራሱ አላውቅም። እናንተ ሰብስክራይብ ካደረጋችኋት በዛው ትሞላ ልጅቱ ዘው አካውንት ላይ ብር ቢሆን ተልኳለ ያናሰሽ ያናሰሽ ብር ስትልክልኝ ምንድን ነው የሚሰማኝ? ሰርቼ ብዬ ነው፣ ለምን ሰብ አስደርጌ ብዬ ነው እንጂ ተረድቼ ብዬ አይደለም። አሁን ለምሳሌ በዚህ ሁኔታ ሁኜ መስራት የምችለው ስራ ነው ይሄ ስራ። እህቶች ፈቃደኛ ሆኑ ሰብስክራይብ አስደርጌኝ ካሉ እናንተ ፈቃደኛ ሆናችሁ ሰብስክራይብ ታደርጋችሁልኝ፣ ለኔ ብር አገኘው ማለት ነው። ለዛ የምትችሉ አሁንም እና የጻፋችሁትም ትክክል ነን ብላችሁ ስለሆነ የእናንተንም አከብራለሁ። ግን እኔ አረብ አገር እንኖረበታለሁ፣ ከስደት መውጣት እንፈልጋለን፣ አልሳካ እያለን ወተንም መተን የተነው ነበር ኑሮ እዚህ እየከበደን ተመልሰን ያህልን እንጂ ለዛን ለነሱም ሰበብ ቢሆንስ። አሁን ይቺ ልጅ ሰብስክራይብ ልደረግ አንድ ሺ ይሙላልኝ ከዛ በኋላ ላይ ብዬ ገባው ሰአቴን አስቆጥር የራሱ ይሞክራለሁን አለችው። ለዛ ሰብስክራይብ አርጓትና አንድ ሺ ትሙላ ለእኔም ብሬን ተስጠኝ። አንድ ሺ ብር አስር ሺ ብሩን ማለት ነው። ያኔ ብሩ ደግሞ አስር ሺ ብር ትንሽ ነው ያላችሁ ማለት ነው። ትንሽ አይደለም ይበቃል። ምክንያቱም ሰብስክራይቧም ትንሽ ናት፣ አንድ ሺ ናት። ደሞ ከሆነም ቼ የመጀመሪያ ናት። እየቆየው ደሞ ተዛ ተከታታይ የምታገኝ ከሆነ ደስ ሚላ ከሆነ የእሷን ያስደርጊያት እንደ ዝሆናል። ጠንክራችሁ ተሰራችሁ እናንተም ታሪጉበት ያላችሁ ጨምሩልኝ ብለው እየቆየው፣ ሰህል ነው እንጂ አሁን ላይ ገና ጅመራ ነው። የእሷ አንድ ሺህ በቂ አንድ ሺ ሰብስክራይብ እሷ በቂ ነው ስላለች፣ እኔም ደግሞ አስር ሺ ብር በቂ ነው ያንንም እኔ እንድርዳታ ነው ብዬ ነው ማስበው እንጂ አስር ሺ ብር ለአንድ ሺ ሰብስክራይብ ምክንያቱም ቀላል ነው። ብዙ ትከተሉኝ ያላችሁ እሷ ደግሞ ስለታመምኩኝ አይመስለኝም ይሄን ነገር እኔ አይዲያውን ያመጣችው ስለታወቅሽ ብላ እንጂ ሌሎቹን ቲክቶከሮች ሌሎቹን ዩቱበሮች ሳናግር ስልክ አያነሱልኝም ብዬ አንቺ ስታነሽልኝ ይህን አጋጣሚውን ሆን እንትን ልበል ብዬ ነው እንጂ በመታመም ጋር ምናምን የተያያዘ አይደለም ብላ አዝና፣ ያንን ኮሜንት አይታ እና እህት ያፉ በይ፣ በቃ ተይዋት ስሪው ቪዲዮውን ብሩን ደሞን ያስገባልሻለሁ፣ ችግር የለውም ስትላይ ብሩን ደሞን አልቀበልም ምክንያቱም ይሄን ነገር የጀመርኩት በሌላ መንገድ ነው። ያድርጉልኝና ታደረጉልኝ ይቀበላለሁ ምስጭ እርዳታም ሳይሆን ያሰር ያስደረግኩበትን ነው። ካላደረጉልኝ ምትወዋለሁ ይቅር ብሩ እንጂ አልቀበልም ብያት ነው። እና የምትችሉ አሁንም ሰብስክራይብ አርጉልኝ፣ አንድ ሺ ሰብስክራይብ አሁን ቪዲዮውን ለቅቶ አብሬ ቪዲዮውን አይታችሁት ከዛ ደግሞ ሸር አድርገዋለሁ። ላ ላይ የኔም ቪዲዮ እንዳያችሁት ዛሬ የለቀዋለሁ የኔም ቪዲዮ፣ ይሄንን ማለት ነው የምሰራው ነገ ደግሞ ይሄ ቪዲዮ በተለቀቀበት ሰዓት ያን ሼር አደርጋለሁ። ልክ ገብታችሁ ሁላችሁም ሰብስክራይብ አድርጉልኝ አዲስ ሰብስክራይብ ይሙላለን እና አረብ ሀገር የምትኖረው እህታችን ናት። ችግር የለም ሌሎቻችሁም ደግሞ እንደዚሁ እንፈልጋለን የምትሉኝ ካላችሁ በነፃ ሸር አድርግልኝ ከምትሉኝ ያኔ በነፃ ባደርግላችሁ ችግር የለም። ግን ደግሞ ብር ስለሚያስፈልገኝ ከምትረዱኝ ዝም ብላችሁ እርዳታ ከምትሰጡኝ አሁን ላይ ቁጭ ብያለሁ አይደለ? ለቤት ለልጆች ነው አድል የሚያስፈልገኝ ያ ብር ለእኔ ይጠቅመኛል ማለት ነው። እና ይሄን ነው የምላችሁ። ዶቸዋ ወዶቸውዋ ልጅቱን ሸር አደርጋታለሁ ነገ ዛሬ ይሄን ቪዲዮ በደንብ ተመልከቱትና እናደርግልሻለን የምትሉ ኮሜንቱንም ያያለሁ። ሰውየውም የጻፉልኝ ሰዎች ለኔ ጥሩ ያኔ አዝነው ሊሆን ይችላል። ግን ለኔ ደግሞ ሰርቼ ብቀበል ነው ብሩ ለሞራሊ፣ እንጂ እንግዲህ እየረዱኝ ነው እስካሁን ያለሁት እየረዱኝ ነው። እንግዲህ አመት ሞላኝ። ግን ደግሞ ይኸው ኦንላይን ልብስ መሸጥ የሚጀምሩ አሉ፣ ብዙ ስራ የሚጀምሩ አሉ። እኔ ደግሞ ይሄንን ቢጀምር ለምሳሌ አምስት ሰው አንዳንድ ሺ ሰብስክራይብ አስደርግኝ ብሎ ቢመጣ ለእናንተ እያንዳንዳችሁ አንዳንድ ሰብስክራይብ ነው የምታደርጉልኝ አምስት ሰው ሰብስክራይብ አረጋችሁልኝ ማለት ነው በእኔ ምክንያት ለእኔ ደግሞ አምሳ ሺ ብር ደረሰኝ ማለት ነው ለዛ የእሷ የሚደረግ ሌላም ሰው አርግልኝ ብሎ እንዲመጣ መንገድ ይከፈትልኝ ግል ኮሜንት አትጻፉባቸው አትገርግሩ አንዳንድ ሰው ይፈራል በበሽታ ጋር የተገናኘ ነገር አሁን እሷ አለህን ፍሬ ስትሉ አደንግታ ታዩ ብሩን ልክ ታዩ ዝም ብለሽ ይቅርብኝ አለች እኔ ደግሞ ብሩን አልቀበልም እንዳታስገኘውን አልኩኝ ታስገቢውም ዛሬ ጊዜ አሁን ህጅ ባንክ ቤት እያስገባውን አይቼ ስሙ የሚመጣል መልሽን መልስልሽ አልኳት። ሷን ማለት ነው። ምክንያቱም እችል እኮ አሁን በፊትም ብር ዘርታይ ሊሆን ይችላል አላውቅም። ብር ረድታይ ሊሆን ይችላል እንደ ማንኛውም ሰው ማለት ነው። እርዱ ይባልኩበት ሰዓት ለዛ እንዴት ዛሬ ለም አረብ ሀገር የምኖር ሰውን ምኖረ ምረር ያለው ነው አውቃለሁ። እኔ የኖርኩበት ነው። ዛሬ በሽታ ሲሆን የበለጠ ችግር ሆነብኝ። እኔ የአረብ ሀገር ኑሮን በጣም አስጠልቶ ነበር። በሀገር የመኖር ፈልግ ነበር እና እሷ ደግሞ ታዋቂ ሁና በእኔ ምክንያት ነገ ሰው ብትረዳያስ ይህም እኮ በጣም ጥሩ ነገር ነው። እና ጊዛ ምላች ሁሎች ዋ ይህም ቪዲዮ ዛሬ ይዩልኝ። ነገ ልጅቱን ሰብስክ ነው። አሁንም ቪዲዮ ጋር ፎቶዋን አብሬ እንትለዋል። ልጅቱ ይችናት ማለት ነው። ኋላ ደግሞ ነገ ደግሞ እንትን በሉ ያን የእሷን ሸርስ አረ የእኔንም ቪዲዮ አብራ እንትን ብላ ተምኔል እንዲታረገው እልክላታለሁ ቪዲዮ ላይ ማለት ነው። በቃ እንዲዛ አድርጌ እንትን እላለሁ እንዲትሰራ አድርጌ ያ ቪዲዮ ሼር አደርጋለሁ። ነገ የእሷን እያያችሁ ሲሆን እስከ መጨረሻው እያያችሁ እሷ ደግሞ ጥሩ ጥሩ ነገር ነው እየለቀቀቻለች። ወርቅ ግዙ ምናምን የሚል ቪዲዮን አየሁት። ወርቅ ደግሞ እንደሚጠቅመን የማሳየቻችኋለሁ። አራ መቶ ሪያል የገዛሁት ምንድነው ለቁርአን እንትን ብለው ትንሽ እየሰጡኝ እንትን 356 ሺህ አራት መቶ ሪያል የገዛኋት ቀለበት የዛሬ ስድስት ሰባት ዓመት ሰላሳ ሁለት ሺህ ብር ተብያለሁ። እኛችን ደግሞ ተቆይ ብዬ ነው እንጂ አሁን ስልሳ ሺህ ል ምገባ ይችላል። ወርቅ ጥቅም ነው። እሷም እውነቷ ነው። ከዚህ በኋላም መጥፎ ነገር እንዲያሰራ ምነግራት አለው። ጥሩ ጥሩ ሰራ ሴቶቻችን የሚመክር ነገር እንደዛ እንዲታረግ ነው ምነግራት እና ሌሎችም ደግሞ ማስደረግ የምትፈልጉ ጥሩ ጥሩ ነገር የምትሰሩ ያኔ አንድ አይነት ሰው አሁን ዝም ብሎ ብሽቅጥቅጥ ብሎ መታወቅ የሚፈልጋል። እኔ እንደ አሁን አንድ አይነት ሰው በልጅነት የተደፍሬ እንደዚህ ሁኜ ተዋርጄ እንደዚህ ብዬ እንደዚህ ብዬ እያሉ የፈመሱ አሉ። እንደዚያ አይነት እንደዚያ ሆኖ ከመፈመስ አለመፈመስ ይሻላል። ራሱን አዋርዱ። ለምሳሌ አሁን ስም አለጥራት አውጥ ደግሞ እንዳይዞሩብኝ ደግሞ እንዳይመታወቅ ነው። ቲክቶክ ቆርጠው ውስጥ ነው መከራ እና ብዙ ሰዎች አሁን ላይ ፈመሰው አየናቸው። በመጥፎ ነገር እየመጡ ነው መጀመሪያ

ከዛ 16 ሆኑ። የዛኔ የለቀኩት ጊዜ ደግሞ ገና ገና በመጀመሪያች ኮሜንት ጻፋለች። ቀጥ አለ ሰው። ትናንትና ደግሞ ባካችሁ አድርጉልኝ ብዬ እንትን ብዬ እሸራርጌ ነበር። ትንሽ አንድ 32 ነው ምናምን ገብታ አይቻታለሁ። ተነጋ እንኳን አላየኋትም። እና ሰብስክራይብ እንድታረጉልኝ አደራ ነው የምላችሁ። ውዲ ሀገሬ ልጆች እናንተ መስሯችሁ ነው ለእኔ ጥሩ ነው። ለእኔ እርዳታ ከሚሰጡኝ ይሄ አሰርቼ ነው ብዬ ሊና እንዴት ስራ ይቆጥረዋል። ለምን ይሄ ምልመና ነው። እናንተ አድርጉልኝ ስል ግን ጤነኛው ሰው ሁላ የሚያደርገው ልቻል እንጂ እንጠጥ እንጠጥ የሚለው ሰው ሁላ የሚያደርገው ስለሆነ ችግር የለውም። ለእኔ ይሄንን እንደ ማንኛውም ነው እንደ ቲክቶክ ጌም ነው የምቆጣው። አሁን ቲክቶክ ላይ ወጥቼ የምለምነውና ቲክቶክ ላይ ወጥቼ ጌም የምጫወተው ሁለቱም ልመና ነው። ግን ሁሉም ስለሚያደርገው ያኛው ይሻለኛል። ለዛ እንትን ነው ብላችሁ ሰብስክራይብ እንድታደርጓት አስር ሺህ ብሩን ታስገባ ነኝ አለኝ። አስር ሺህ ብሩ ደግሞ ይ 8500 ብር የቤት ኪራይ ከፍዬ አንድ 1500 ብር ይተርፈኛል ማለት ነው እንዲዛ ሁላችሁ ያገር ልጆች ሁላችሁንም ኮሚቴ ጧፈዋችሁትም ለእኔ ከማዘን ነው። ግን ቢሆንም እነሱም ያሳዝናሉ። አረብ ሀገር ቢኖር ሰው ኑሬበታለሁ አስራ ሁለት ዓመት ለዛ እኔም አውቀዋለሁ ይ ያፈነኛል በጀርባ